ማለት ማለት ማለት ማለት ስትል ማለት አብረን ፊልም ሰርተናል። ፊልም ሰርተሻል እንደ አው ነግሬ ያለው እኮ ውይ፣ ረስቸው ነው። ማን ነው ወንድሙ? አለ ወንድሙ አነ እንዴ፣ አንዱ ነው። ምን አድርጎ ነው ሰድቡኛ? ሄድ መሰለሽ እንቅጥቅጥዋ አንቺን ልጅ የማል ነው የሚል ማን እንደሆን ብቻ እናሳየዋል። ቆይ ማን ነው አታቂው? እኔማ አንተ ስትደባደብ እደባደባለ ብትታሰር ራሱ አብሬ ነው የምታስበ፣ ብትሞት ራሱ አብሬ ነው ድብን ምንለውሽ። ዝም በይ ወሬኛ። ደግሞ ሄጂ አንቺንም ላስገድል። አንተማ ንቀኸኛል። ቆይ ብለ የጠረጴዛ ዲጄ አይለኝም ጭራሽ። ና ቀጥል

እህትህን ከአንተ በላይ ያውቃታል። እንዴት ከእኔ ጎን እንደምትሆን ላሳየ። እንዴትም ቢሆን ከአንተ ጎን አትሆንም። እሺ፣ ምንም የፈለግኸውን ብታወራ ከአንተ ጎን አትሆንም። እሺ። ይሁዳ ራሱ እንዳንቻል ፈጠንም፣ እንቀጥቅጠው። በጣም ቆየ

ኑሮ ሊያስጀምሯችሁ ነው እንዴ ታላቂ ደግሞ ደርሶ መመላሻ ነው እንጂ እንደ ቤታችን ብንኖር አይሻልም እንደ ቤታችን ብንኖር አይሻልም እናቴ ብትኖር እኮ ቆይ ልጅ ግን በቃ ምንም ከጓደኞቹ በታች አደረጋ

ብርጌ ተመጣሽ እዚህ አስተናጋጅ ዝም ብለህ ታዘዝ። እሺ ማታ ነው እና ዛሬ ምናምን ፈልጋ ምን አስተናጋጅ በቃ። አገር ወው ዋሰነስልና፣ ወው የደም ስሬ ቀመር ወው እናንተ ሳቁ ምን አለባችሁ። በቃ እኔ ወንድሜ ቅጥል አርጎ ሊደፋኝ። ይኸውልሽ፣ ትናንትና ትላንትና ጠዋት ከእንቅርፍ የቀሰቀሰኝና ስለው ስንት ሰዓት አሁን? ይህ ከእንቅርፍ የሚያስቀሰቅስ ነገር። የእኔ ወንድም ግን እኮ ይለያል እሱ ሳይበላ እኔ ነው ያበላኝ። እኔን ሳይደር አላገባም ብሎኛል። የሚገርመው ወንድም እኮ ነው ያለኝ። እንዴት እንደምወደው እኮ። ለራሱ እኮ አይደለም የሚኖረው፣ ለኔ እኮ ነው የሚኖርልኝ። እውነት እኔም ብቻ እኮ ነው የሚያስቀድመኝ። እንዴት አይነት ወንድም አላችሁ? ይኩል ለስደስተሽ እንዴ ለስከፋሽ አይገባ ታዲያ እንኳንም ሱን ሰጠኝ። መጣ ኧረ እንዲህማ ይኝም ቆይ ማ ወንድም ያላችሁት ወንድም? የእኔ ወንድም እኮ ከሰው ሁሉ የተፈጠረ አይደል? በገባው ወጣው ቁጥር እኮ እንዳቃጠለ ነው። ወይኔ እሱ እኮ ወንድም ማለት አይደለም፣ ወንድም አይደለም። ወይኔ ጉዴ እንዲያቃጠ ወንድም ታሚኛለሽ አ ማ ማ ወይኔ እንዴት ናችሁ? እሺ። እኔ ደግሞ ለማንኛው ይቅርታ ይዣት ብሄድ ነው። አንቺ ግን ብሄድሽበት ነው። በቃ እምታሚኝ አረኩ። እነሱ ፊት በቃ ጨካኝ እንደሆንኩ አድርገሽ ነው እምትናገሪው እ ። ጭራሽ አንቺ ነሽ እኔ ደግሞ እምታኮርፊው። እንደውም አኮርፌሽ አሉ። እኔ እኮ በጣም ነው እምወደው። እኔ ደግሞ አልወድሽም ይዘሽ ሊመጣሽ አው ደግሞ ምንድነው? እንደ እናሶች ነጠላ ምን ይሰራልሃል? አንቺን ወልጄ ያው መቀነት ያስፈልገኛል ብዬ ነው። አረ ዩኒፎርም አለብሽ ምን፣ ወደ ትምህርት ቤት ስት ባክ ዛሬ ክላስ የለም። ዝም ብሎ ፕሮግራም ነው የሚያቀርቡት። ትምህርት ቤት ድረስ እከታተልሻለሁ። ዋ ተቀምርካ ምንም ጊዜ ቢሆን ምን ነው አመመ? በእናትህ ታዲያ፣ ካመመ ወደ ቤት ሂዳ። ለእህቴ የትምህርት ቤት ክፍያ ትንሽ ብር ይቀረኛል እና ቲፑ ያስፈልገኛል፣ መስራት አለብኝ። ኧረ ችግር የለውም፣ ቲፑን እኔ እንሰጣለሁ። እኔ ለዋል እዚህ ሂድ፣ አንተ የወንድሜን ቦታ እኔ ነኝ ሸፍኝ የምሰራው። እሺ እሱ ለእኔ እንዳለልኝ እኔም ለእሱ መኖር አለብኝ። እሺ ሄሎ አቤት። እህትህ ከትምህርት ቀርታ እዚህ እያስተናገደች ነው፣ እና ስትመጣ ዝም ነው የምትላት? እኔማ የሆነ ነገርኳት፣ እምቢ አለችኝ። ባይሆን አንተ ቶሎና። የት አለች? ይኸው ብሞክር ብሞክር ስልኳ አይሰራ። አሁን እኮ እዚህ ነበረች፣ ሄደች ወደ ላይ። እና ስትሄድ ዝም ነው የምትለው? አንቺ የት ነሽ? የት ነሽ ታላቅዬ? ተአምር ያለበት ቦታ ነኝ እኮ። የት ነሽ? ሶሊና ሆም ሾፒንግ ነው ያለሁት። ምን ልታደርጊ ሄድሽ? ወገቤና ሞኛ። ላላልክ ምና ሶፋ ልግዛልክ?